ዲስ ነገሮች ብዙ ቁም ነገሮች ለእናንተ ያቀርባል። ማማማ ሮንሮንሮንዮዮዮ እስልምና እንዲያብብ በዓለም እንዲስፋፋ የጎላ አስተዋጽኦ ነበር። ካህለልሶፍ ያህለልሶፍ አህለ ሱፋ፣ ለመሆኑ አህለ ሱፋ እነማን ናቸው? እነዚህ የነቢዩ ባልደረቦች ምን ልዩ ያደረጋቸው? ኡስታዝ መሐመድ ፈረጅ ስለ አህለ ሱፋሃ ልዩ ትንታኔ ያቀርቡልን። ብዙ ጊዜያቸውን ቅርብም ለነብዩ የእስልምና እውቀት በትልቅ የገበዩ

የሰሃቦችን ታሪክ ለማንሳት የአነሳሳኝ ጉዳይ አንደኛው አብዛኛው ሙስሊም በሚባልበት መልኩ ስለ ሰሃቦች የሚያውቀው ጠቅለል ባለ መልኩ ነው። ሰሃባ ሲባል የሚያውቀው ግን ከሰሃባዎች ውስጥ ሰሃባ ሆነው ከነበሩበት አኗኗር ሊሆን ይችላል፣ ከሚያበረክቱት አስተዋጽኦ ሊሆን ይችላል፣ ከቅድመ ተከተላቸው አንጻር ሊሆን ይችላል የተለያየ ክፍፍሎች አሏቸው። ማለት የስራ፣ የባህሪ፣ የዘመን ክፍፍሎች አሏቸው። ቀድሞ የሰለሙ የሚባሉ አሉ። በኋላ የሰለሙ የሚባሉ አሉ። አሸረቱ ልሙበሸራ ብልጀና በጀነት የተበሰሩ አሰርቶ ሰሓቦች የሚባሉ አሉ። ስለዚህ እንዲህ አይነት ክፍፍሎች ስላሉ አሰሓቡ ሱፋ የሚባሉም አሉ ነው እና ስለነዚህ ስለ ሰሓቡ ሱፋ ነው አሁን ልገልጽላችሁ የፈለኩት አሱሓቡ አስሓቡ ሶፋ የሚባሉት ያው የሶፋ ባልተቤቶች ለማለት ነው። አስሓቡ ሶፋ የሚለው አሰያየሙ እንዴት እንደመጣ ማወቅ እንችል ዘንድ ከስያሜ በፊት አመጣጡ እናንሳላችሁ። አመጣጡ እንዴት መሰላችሁ? እንደምታውቁት ረሱል ሰለላሁ ዐለይሂ ወሰለም መካ ላይ ዳዕዋ ሲያደርጉ የሚያድርጉትን የላኢላሃ ኢለላህን አስተምህሮ ቁረሾች የመካ ሙሽሪክ ቁረሾች ካለመቀበላቸው የተነሳ በረሱልም ላይ በሰሓቦችም ላይ ከፍተኛ ስቃይ እና ችግር መከራ ያደርሱባቸው ነበር። ከዚህ መተንፈስ ይችሉ ዘንድ አላህ ስብሓነሁ ወተዓላ የህጅራን መመሪያ እንደተፈቀደላቸው ገለጸላቸው። የዛን የአላህ መልክተኛ ሰሐቦችን ወደ መዲና እንዲሰደዱ ፈቀዱላቸው። መዲና ከተማ ላይ ያሉት ህብረተሰብ ዋና ዋና የሚባሉት ቀድሞውኑ ሰልመው እና ረሱሉን ሰለላሁ ዓለይሂ ወሰለም ና ወደኛ፣ እኛ ጋር ብትወር ይሻላል የሚል ጥሪ ያቀርቡላቸው ስለነበር ሰሓቦች ወደዛ ቢሄዱ የተሻለ ጥሩ እንክብካቤ እንደሚገጥማቸው እንደሚያገኙ ስለገመቱ ወደዛ ላኳቸው። ከዚያ ቀደም ግን ወደ ሐበሻ ወደ ሀገራቸው ልከዋቸው ነበር። እናም ሰሃቦች ወደ መዲና ሄዱ ማለት ነው። ወደ መዲና ሄዱ። ወደ መዲና የሄዱት ሰሃቦች ረሱል ሰለላሁ ዓለይሂ ወሰለም ወደ በኋላ ነው የተሰደዱት። ብዙ ሰሐቦች ቀድመው ሂደዋሉ። የሄዱ ሰሐቦች የመዲና ሙስሊሞች እየተቀበሉ ጥሩ ያስተናግዷቸው ጀመር። ነቢዩ ሰለላሁ ዓለይሂ ወሰለም አሁን ያለውን የመዲና መስጅዳቸውን ከገነቡ በኋላ ረሱል ስ ሰለም መዲና ከሄዱ ሂጅራ ካደረጉ በኋላ የመዲና ሙስሊሞችንና ከመካ ሙሃጅሮችና አንሳሮች፣ የመዲና ሙስሊሞች አንሳር ይባላሉ፣ የከተማው ነዋሪ የነበሩት ማለት ነው። ከመካ የመጡት ደግሞ መሃጅሮች ይባላሉ። እነዚህ ሁለቱን ነቢ ሰለም በተቻለ መጠን አቆራኝተዋል፣ አያይዘዋል። ኤከሌክ ኤከሌ ጋር አብረህ ኑር፣ ኤከሌክ ኤከሌ ጋር ጓደኛሞች ናቸው፣ አብራችሁ ኑሩ ብለው አገናኝቷቸዋል። አንዳንዶች ደግሞ ያላገኙም ነበረ። እንደዚህ አይነት ነገር ማለት ነው። ያጋጣሚ ያልገጠማቸው ወይም ጊዜው የሚጠብቁ እንደዚህ ነበሩ። ከዚህ አንፃር በመዲና ከተማ መስጂዱ ዙሪያ ላይ ይቀመጡ ነበረ፣ ዙሪያ ላይ ይቀመጡ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም መዲና እንደሄዱ ቅብላቸው ዞሮ ይሰግዱ የነበረው ወደ በስተ ሰሜን ነበረ ቤተል መቅዲስ ማለት ነው። ወደ ቤተል መቅዲስ ዞሮ ይሰግዱ ስለነበረ ያቺ መስገጃዋ የኢማም መቆሚያ እንደ ሚሕራብ አይነት የተሰራች ቦታ ነበረች። በኋላ አላህ ስብሓነሁ ወተዓላ ረሱሉን ሰለላሁ ዓለይሂ ወሰለም ወደ መካ ዞረ ስገድ ሲላቸው በቀጥታ በስተ ሰሜን የነበረው ቅብላ ወደ በስተ ደቡብ ዞረ ማለት ነው። ወደ ደቡብ ዞሩ

ዙላ ማለት ጥላ ያለው መጠለያ ማረፊያ ነገር ያለው ማለት ነው። ከዛ የተነሳ እዛ አስሓቡ ሱፋዎች እዛ መቀመጥ ጀመሩ። ቦታውን ይጠለላሉ፣ ተመቻችተው መቀመጫ ነው። እዛ ይሰልፋሉ፣ እዛው ሁሌም እዛ ይሆናሉ፣ ይገኛሉ፣ እዛ መታደማ ይታደማሉ እዛው። እነዚህ ቁጥራቸውን በተመለከተ ብዛታቸውን በተመለከተ ከሦስት መቶ እስከ አራት መቶ ይደርሱ እንደነበር የሚገልጻል። በሆነ ጊዜ ግን ይሄ ቁጥራቸው ብዛት ሁሉ በቋሚነት የቀጠለ አይደለም። አንዳንዴ ያንሳል፣ አንዳንዴ ይጨምራል። ከምን አኳያ ነው? ይመጣሉ ከመካ እንደተሰደዱ አብዛኛዎቹ መሃጅሮች ናቸው፣ ተሰደው የመጡ ናቸው። የመካ መሃጅር ብቻም አይደለም፣ ከየትኛውም ዓለም ተሰደው እስላም ፍለጋ የመጡ ማረፊያቸው ነው ማለት ነው። ልክ ጊዜያዊ ማረፊያ እንደማለትም ተብሎ ሊወሰድ ይችላል። ለአንዳንዶቹ ደግሞ ቋሚ ማረፊያም የሆኑበት አጋጣሚ አለ። ግን አብዛኛው ጊዜያዊ ማረፊያ ነው። ያ ማለት ከሌላ ሶሓባ ጋር አስተዋውቋቸው፣ እክሌን ውስድ፣ እክሌ ኔጋ ይምጣ፣ እክሌ ከኔጋ ይኑር፣ እክሌ ከኔጋ ህይወቱን ይምራ እየተባሉ እስኪወሰዱ ድረስ መቀመጫቸው እዛ ነበረ። እና እነዚህ አስሓቦ ሶፋዎች እዛ በሚቀመጡበት ሰዓት የሚበላ ነገር ምግብ እንደዚህ ከሰው ነው የሚመጣላቸው። ሰው ከቤቱ ምግብ ያመጣል እዛ ይሰጣቸዋል፣ ይበላሉ። አንዳንድ የመዲና አንሳሮች ተምራቸውን ተምራቸውን የተምሩን ዘለላውን አምጥተው እዛ በመስጅዱ ግድግዳ ወይም እንጨት ላይ ያንጠለጠላሉ። ከዛ ከዘለላ ሰው እየቆረጡ እየቆረጡ ተምሩን ይበሉ ነበረ እና ምግብ እንዲህ እየመጣላቸው ነበር። ምግብ ይጠቀሙ የነበረው አስሃቡ ሶፋዎች እንግዲህ አሁን ከታሪካቸው እንዳየን መኖሪያ ቤት የላቸውም። ንብረትም የለም፣ ቋሚ ንብረትም የላቸው፣ ገንዘብ የሚባል ነገርም የላቸውም። ምክንያቱም አገራቸው መከላ ያሉ ንብረት ነበራቸው፣ ብርም ነበራቸው ያን ሁሉ ጥሎን የመጡት። መዲና ከተማ ከመጡ በኋላ ደግሞ ወደ እርሻ ለመግባት ቀጥታ ወደ እርሻ መግባትም አልቻሉም፣ አልለመዱትም እርሻውን። ምክንያቱም የመካ ሰዎች ነጋዴ በንግድ ነው የሚታወቁት፣ አንሷሮች ግን በእርሻ ይታወቃሉ። አንድም ይሄ ነው። ሌላው ደግሞ ወደ ንግድም ለመግባት መንቀሳቀሻ ገንዘብ አልነበራቸውም። ስለዚህ በቃ እዛ ሱፋ የምትባለ ቦታ ላይ ዙላ የምትባለ ቦታ ላይ የማዘውተር ነገር ታይቶባቸዋል ነው እና ቀለባቸው ቅድም እንዳልኳቸው ከሰው ይመጣል። ሌላው ረሱል ሰለላሁ ዐለይሂ ወሰለም ጋር ሀዲያ ሲመጣላቸው አላ መልእክተኛ ሰሓቦችን፣ አስሓበ ሱፋን ይጠሩና አብረዋቸው ይብሉ ነበረ፣ ያን አብረዋቸው ይብሉ ነበረ። እንዲሁም የመዲና ሰሓቦች ለምሳ ወደ ቤት ሲሄዱ ከአስሓበ ሱፋ ውስጥ ሁለት ሰው ሶስት ሰው እዙ ይሄዳሉ፣ ወደ ቤት ሲሄዱ። ለዚህ ነበር ነቢ ስ ሰለም የአንድ ሰው ምግብ ለሁለት ይበቃል፣ የሁለት ሰው ምግብ ለሶስት ይበቃል ባሉት መሰረት። እንዲህ ነበር ህይወታቸውን ይመሩ የነበረው። ከነዚህ ከአሱሃቡ ሱፋዎች ውስጥ በስም ደረጃ እን በስም ደረጃ ብዙ ናቸው። አቡ ሁሬራ በግንባር ቀደምትነት የሚጠቀስ ሶሃባ ነው። እነ አብዘር አሉ፣ እነብላለም ብላልም አሉ፣ ብዙ ሶሃቦች አሉ። ከነዚህ ከአሱሃቡ ሱፋ ውስጥ በዕልም መጥቆ ይወጡ አሉ። ረሱሉን በመከደም በማገልገልም መጥቆ የወጡ አሉ። በተለያዩ መልካም ስራዎች ጎላ ብሎ የታዩ ብዙ አሉ። እንግዲህ እያንዳንዳቸው ለመዘርዘር ሰአቱ ስለማይበቃን ነው። ግን ስለ አቡ ሁሬራ የአቡ ሁሬራ ነገር ላንሳላችሁ። ከዕለታት አንድ ቀን እንደምታውቁት አሱሃቡ ሱፋ ቋሚ የሆነ ምሳ፣ እራት፣ ቁርስ የሚባል ነገር የላቸውም ከመጣ ይበላሉ፣ ካልመጣ ባዶ ያድራሉ። አቡ ሁረይራ ረዲየላሁ ዐንሁ ይላል ሳንበላ ሳንጠጣ ሁለት ቀን የምንቆይበት ጊዜ ሁሉ ነበር ይላል። ከዕለታት አንድ ቀን ይላል አቡ ሁረይራ ረዲየላሁ ዐንሁ፣ በጣም ራበኝ፣ ረሃቡም ጠናብኝ፣ መንቀሳቀስ ሁሉ አቃተኝ። እናም ከዛች ካ ሱፋ ቦታ ወጣ አልኩኝና እንደም መንገድ ላይ ወዲ ወዲ ማለት ጀመርኩኝ አለ። አንድ አቡ ሁረይራን ርሃብ ጠንቶባቸው ችግር ከለመዱት ገዝፎ ቢገጥማቸው ሶሃቦች ከመስጅድ ሲወጡ ጠብቀው አያተ ሶዶቃን በሂፍዝ ቀሩላቸው። አቡበክር ስዲቅ ተከትሎም ኡመር ማሻአላህ በሚል ቀላለፏቸው ክብር መንገድ ላይ ወዲህ ወዲህ ማለት ጀመርኩኝ። ለ በምጓጓዝበት ጊዜ አቡበክር ስዲቅን አገኙት። ረዲየላሁ ዐንሁ ይላል የአቡበክር ስዲቅ ይ እስኪ አንድ የቁርአን አንቀጽ ቀራልኝ ብያ አልኩት ወይም ደግሞ የቁርአኑን አንቀጽ ራሱ ጀመረውና እስኪ ጨርስልኝ ብዬ አልኩት። ወይም ደግሞ የቁርአን አንቀጽ ቀራለትና ምንድነው ማዕናው ንገርኝ፣ እስኪ አሸርሕ አድርግልኝ ብዬ አልኩት ይላል። የተባለውን ፈጸመ አቡበክር ስድቅ ረዲየላሁ ዐንሁ ከዛን ፈጽሞለት ሄደ። ከዛ ዑመር መጣ፣ ሁኑ ለዑመርም ረዲየላሁ ዐንሁ ልክ ለአቡበክር ስድቅ ያለውን አይነት ለሱም አለው። ዑመር ብን ከጣምም ፈጸመለት፣ ተገበረለት ቁርአኑን አብራራለት ወይም ቁርኑን ጨረሰለት ወይም ደግሞ ቁርኑን ቀራለት ከዛ በኋላ ረሱል ስ ሰለ መጡ ልክ ሲያዩኝ ይላል ልክ ሲያዩኝ ችግሬን ወዲያውኑ ተረዱልኝ ይላል እኔ ላል አቡሁረ ረ ላ ኑ ለአቡበክር ስዲቅም ለዑመርም ቁርአኑን ስለ ቁርአኑ የንግ የጠየኳቸው እንዶ ችግሬን አውቀው ችግሬን አውቀው ና እኛ ጋ የሚበላው ነገር ና ንብላ እንዲሉኝ ብዬ እንጂ ቁራኑ ጠፍቶኝ አይደለም፣ ማዕናውም ርቆኝ አይደለም፣ ትርጉሙም ርቆኝ አይደለም። ግን እና እንሂድ ብለውኝ ብዬ ነው። አንዳንድ ጥሩ ችግርተኛ ችግሩ ሲያቅርብ ይላል ተቸግሪያለሁ፣ ባካቸው ዱዓ አድርጉልኝ ይላል። ተቸግሪያለሁ፣ በደዋቸው ትርሱኝ እስኪ ዱዓ አድርጉልኝ ይላል። ያማት ምንድን ነው? ሰደቃ ስጡኝ ጭምርም ሊሆን ይችል ይሆናል፣ የሁሉ ሰው እንዲ ነው ተብሎ ባይደመደምም አቡ ሁሬይራ ረዲየላሁ አንሁ እንደዚህ ነበር የጠየቃቸው፣ ግን አላውቁለትም ነበር። ረሱል ግን ሰለላሁ አለይሂ ወሰለም ችግሩን ተረዱለትና ና ተከተለኝ ብሎ አሉት። ተከብትያቸው ሄድኩኝ፣ ቤታቸውንም ገባን ይላል። ቤታቸውን ስንገባ፣ አንዲት ኩባያ ወተት አንዲት ኩባያ ወተት ሀድያ መጥታላቸው ነበር። እሷ ቤት ውስጥ አለች። ቤት ምናለት ብሎ ሲሉ አንድ ኩባያ ወተት አለች፣ ቀረበችላቸው። እችን ኩባያ ወተት ይሰጡኝና ጠጣ ይሉኛል ብየ ስጠብቅ ይላል አቡ ሁረራ አንሁ ሂድ አስሓብ ሱፋን ጥራቸው ብሎ አሉኝ። ክዋልኩኝ እኔ በጣም ርቦኛል። እኔ ኩባያ ወተት አስሓብ ሱፋ ከመቶ እስከ መቶ የሚደርስ ሰሓባ ይምጣ ላ ግራ ግን የረሱል ትዕዛዝ መፈፀም አለበትና ሁሉም መጡ። አይ በቃ ሁሉም መጥተዋል። በቅድሚያ የራበኝ እኔ እንደሆንኩኝ ስለሚያውቁ ከኔ ይጀመራል ብዬ ስጠብቅ አሉ ተነስ አቡ ሁሬራ ሆይ ከደም ብሎ አሉኝ። ላ ሐውለ ወላ ቁወተ ላ ብላ። ምክንያቱም ሳቅል ቀውም አሩ ሹርባ ይባላል። ካዲም መጨረሻ ነው ለራሱ የሚመገበው ስለሚባል እኔ የመጨረሻ ሊሆን ነው ማለት ነው ብሎ አለ። የመጨረሻ ከሆንኩኝ በቃ አለቀ ረሃብ ላይ መቆየቴ ነው። ቀምሳለሁ የሚባለው ነገር ማአሰላም መቅመስ የሚባል ነገር የለም አልኳት፣ ነፍስያዬ ይላል። አጠጣሉኝ። ለሰው እሰጠዋለሁ፣ እያንዳንዱ እሰጣለሁ። ለአንዱ ይጠጣል፣ ጠጥቶ ምንም አይቀንስም ከኩባያው። ለቀጣዩ እሰጣለሁኝ፣ ይጠጣል። ያሁነ ኩባያው እንዲህ ያደረግኩኝ ሁሉንም ሰሓባ አዳረስኩኝ ይላል አንዳንድ ዘገባ ላይ ሰባ ነበሩ የሚላለ ሦስት መቶም ነው አራት መቶም አስሃቡ ሱፋሃ በሙሉ ነው የመጣው። መጨረሻ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ለአቡ ሁረይራ የተሰማውን ስሜት አውቀውበታል። አውቀውበታል። ውስጡ ላይ ይመላለስ የነበረው ነገር ከፊቱ አንብበው አሉ። አቡ ሁረይራ አሉት ማን ቀረ አሁን ብለው ጠየቁት። ምን ብሎ መለሰላቸው? አሁንማ የቀረው እርሶና እኔ ነኝ ብሎ ብዬ አልኳቸዋለሁ።

ይላ ለአቡ ሁረይራ ረዲየላሁ ዐንሁ እንግዲህ አሱሃቡ ሱፋሃ ይህን ይመስሉ። በር በጥቂት ማት እንደ በትንሹ ነው። ስለሌሎቹም አሱሃቡ ሱፋሃ ብዙ ማንሳት ይቻላል። ምናልባት ተመሳሳይ አጋጠሞች ከገጠሙን ስለ ሌሎች አሱሃቡ ሱፋሃ ላነሳላቸው ሞክራለሁ። ከዚህ ምን እንመራል ወንድሞች እህቶች፣ ብዬ ምስችሉ የተራቦ የተጠሙ ደረሶች አሉ። ዑለማዎች፣ ዱዓቶች ሊኖሩ ይችላሉ። አንርሳቸው፣ እናስታውሳቸው፣ እናቋቁማቸው እላለሁ።

አያተ ሶዶቃን በሂፍስ ቀሩላቸው አቡበከር ሶዲክ ተከትሎም ኡመር

ሶሃቦ የነቢዩ ወዳጆ አያተ ሶዶ ቃል በሂብዝ ሲያነቡ ረሱል አዘኑለት። ገብቷቸው የልቡ ጥራቸው ና ና ከነ ጓደኞች ። አይጠፋም ከቤቴ ከርሃብ ሚፈውስ ቤት ያፈራው ቢባል ከረሱል ላህ ቤት በትንሽ መስፈሪያ አንዲት ሰሃኖት በረሱላን ደበት ዱአ ተደርጎባት ሁላቸውም ጠጡ ወተት እንደ እውቀት ያቡ ሁረይራን ደበት ሆኗቸው ምክንያት ሁላቸውም ጠጡ ዱአን እንደ ወተት የአህለል ሶ ሶሃቦን የነቢዩ ዳጆ የአህለል ሶፍ ሶሃቦ የነብዩ ወዳጆ በውዴታ ባንተው እዝነት ማስረጃ ሆኗቸው እውቀት ሊቀዋል ከረሱል ኡመት